16 የአፍሪካ ሀገራትን ያሳተፈው ሶስተኛው የአፍሪካ ብየዳ ፌዴሬሽን ዓመታዊ ጉባኤና ዓለም አቀፍ ኮንፈረንስ በዛሬው ዕለት በአዲስ አበባ መካሄድ ጀምሯል። ዛሬን ጨምሮ ለሦስት ተከታታይ ቀናት የሚካሄደው መርሃ ግብሮ በአፍሪካውያን መካከል በዘርፉ የልምድ ልውውጥ የእውቀትና ቴክኖሎጂ ሽግግርን በማሳካት ቀጣናዊ ትስስርንና ዓለም አቀፍ ተወዳዳሪነትን ማረጋገጥ ዋናው ዓላማው አድርጓል። ባለፉት ዓመታት እድገቷን በሚመጥን መልኩ በክህሎት የበቁ ዜጎችን ለመፍጠር በብዙ ስትሰራ የቆየችው የጉባኤው አዘጋጅ ሀገር ኢትዮጵያ በርካታ ወጣቶችን የዚህ ሙያ ባለቤት ማድረግ ችላል። ትችላለች እኔ ሲሰለጥን በጣም ብዙ ወጪ ነው ተደርጎ ብኝ ስለጠልኩት በጀርመን አሰልጣኞች ነው የሰለጠን፣ ነው መጀመሪያ ላይ ሰርቲፋይ ነው ጀርመን ሰርቲፋይ ያደረጉን ጀርመኖች ናቸው። ቀጣይ ደግሞ ደቡብ አፍሪካ ሰከንድ ራውንድ ላይ ደግሞ ኢንተርናሽናል ዌልደር ሲሆን ምንድን ነው ከሞጁል ሲክስ ከኢንስትራክተር ጀምሮ ነው ሰርቲፋይ የምንሆነው ማለት ነው። አንድ ዌልዲንግ ኢንጂነ ነው የሚቀረው፣ እሱንም አሁን ቀጣይ ያው ልንወስደው ነው፣ ሂደት ላይ ነው ያለው። በብዙ ኢንቨስት ነው ተደርጎ እኛ ያበቁን ማለት ነው። ለብዙ አመታት ነው የሰለጠ ነው በዛ ልክ በመብቃቷ ነው እነሱም በዚህ ደረጃ የአፍሪካ እንትን ውስጥ የዓለም ስታንዳርድ ውስጥ በኢንተርናሽናል ደረጃ እንትን ለማለት ለመወዳደርም የበቃችው ኢትዮጵያ ማለት ነው። ያ በመሆኑን እኛን እንደ አገር ወክለን ውድድሩን እንድናደርግ ከአፍሪካ ሀገራት ጋር እንድናደርግ ይህም የተዘጋጀው ማለት ነው። ይሁን እንጂ ታዲያ ከሀገራዊ የኢንዱስትሪ ዘርፍ መስፋፋት ጋር ተያይዞ ክህሎትን የታጠቀ ሰፊ የሰው ኃይል ማብቃት ጊዜው በብዙ የሚጠይቀው ጉዳይ ሆኗል። አሁናዊው የኢንዱስትሪ እድገት በሚጠይቀው ስታንዳርድ መሰረት አሰልጥ ነው። ይህን ፍላጎት የማሟላቱ ኃላፊነት ደግሞ የፌዴራል ቴክኒክና ሙያ ዓለም አቀፍ የብየዳ ማዕከል ሆኗል። በዚህ አግባብ ማዕከሉ የስልጠና ፕሮግራሙን ከኢንዱስትሪ ዘርፉ ፍላጎት ጋር በማጣጣም በአጭር ጊዜ ለሀገራዊ እድገት ትልቅ አቅም መሆን የቻሉ ባለሙያዎችን ማፍራት ችሏል። አመታት በተከታታይ በብዙ ሺዎች የሚቆጠሩ የብየዳ ሙያ ሰርቲፋይድ የሆኑ ሰዎች ማስመረክ ተችለዋል። ፌዴራል ቴክኒክ እና ሙያ ኢንስቲትዩት ስር የሚሰጠው ስልጠና በአጫጭር ስልጠና መስኮች በስፋት ይሄ ፕሮግራም እየተካሄደ ነው። በዚህ ሙያ የሚሰለጥኑ ሰዎች እንዳልኩት የሄደው ኢንዱስትሪው ጋራ ትልቅ ሚና ነው የሚጫወቱት። ዌልዲንግ ለብዙ ዜጎች የስራ እድል ፈጥሯል። በሚሊየንስ የሚቆጠሩ ዜጎች ቅድም እንደነገርኳችሁ ከትናንሽ ከተሞች ጀምሮ እስከ ትላልቅ እንደዚሁም ደግሞ ከትናንሽ ኢንዱስትሪዎች ጀምሮ እስከ ትላልቅ ኢንዱስትሪዎች የኢትዮጵያ ህዳሴ ግድብን ጨምሮ የዌልዲንግ ስራ ላይ የተሰማሩ ዜጎች አሉ። እንዳጋጣሚ ሆኖ ከዚህ ከኢትዮጵያ የዌልዲንግ ማዕከል ኢንተርናሽናል ሰርቲፊኬት ስላለው ከዛ የተመረቁ ዜጎቻችን በኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ ጭምር ተሰማርተው የሚሰሩበት ሁኔታ ነው የተፈጠረው፣ ማለት ነው። እነዚህና ሌሎችም ዘርፉን ክህሎት መር ለማድረግ የሚደረጉ ጥረቶች ሀገራዊ ግቦችን እውን ለማድረግ ከፍተኛ አስተዋጽኦ ይኖራቸዋል። መሰል አህጉራዊ ጉባኤዎች መዘጋጀታቸውም የሙያውን ከፍ ያለ ሚና ከማስተዋወቅ ባሻገር በአህጉሪቱ በብየዳው ዘርፍ የተሰማሩ ሙያተኞች የተሻለ ልምድ እንዲያገኙ ያስችላቸዋል። በውድድሩ መሳተፌ ብዙ ለውጥ ያስመጣልና፣ ምክንያቱም ከብዙ አፍሪካ ሀገራቶች ነው አብረን የምንወዳደረው። እኛ ኢትዮጵያን ወክለን ከየክልል የመጣ ሰልጣኞች አለን። እንደገና ደግሞ ኢንተርናሽናል ዌልደር ነኝ። ያ ምንድን ነው? እርስ በርስ ልምድ ሼር እንደራረጋለን። እንደ አውሮፓውያኑ አቆጣጠር ከ2010 ጀምሮ በብየዳ መስክ ተሰማርቼ ይገኛለሁ። በአጠቃላይ በዘርፉ 15 ዓመቴን ይዣለሁ። በእነዚህ 15 ዓመታት ውስጥ ብዙ ነገር አይቻለሁ። በሌላ በኩል ደግሞ ብዙ ያላየኋቸው ነገሮችም አሉ። ምክንያቱም በአገር ውስጥ ስራ ብቻ የምታደርጋቸው ነገሮች ሁሉ የሙያው ጥግ ነው ማለት አይደለም። ይህን የምታረጋግጠው ደግሞ ወደ ሌሎች ሀገራት ስትንቀሳቀስና በመሰል ኮንፈረንሶች ላይ ስትሳተፍ ብቻ ነው። ያኔ በምናብህ ያለው መብቃት ገና መሆኑን ትገነዘባለን። ለዛም ነው በአንድ ወቅት ወጥተን የሌሎችን ልምድ መጋራት የሚገባ ነው። ከሁሉ በላይ ደግሞ የቀሰምነው ልምድ ወደ ሀገራችን ስንመልስ ብንተገብረውና ለሌሎች ብናጋራው ጥሩ ይሆናል። አብዛኛዎቹ ኢንዱስትሪ ላይ የሚሰሩ አሉ። ሁለት ደግሞ እነሱ ብዙ ጊዜ በዚህ ሙያ ላይ ስፔሻላይዝድ ያደረጉ ናቸው ማለት አንድ ነገር ላይ ነው ፎከስ አድርገው ስልጠን እንትን የሚያደርጉት የሚሰሩት ማለት ነው። እኛ ግን እኔ አሰልጣኝ ነኝ አሁን ለምሳሌ እንጦጦ ፖሊቴክኒክ አሰልጣኝ ነኝ፣ ግን በዚህ የሆነች ስፔሲፊክ ተደርጋ ነው ዌልዲንግ የሚባለውን ነገር ሰልጠኝ ለመብቃት የደረስኩት ማለት ነው። እና አሁን የተሻለ ከነሱም ያላቸውን ስኪል እናገኛለን ብዬ ኤክስፔክት አደርጋለሁ። ከነገ በስቲያ ይጠናቀቃል ተብሎ የሚጠበቀው ጉባዔ ቀጠናዊ ትስስርን በማጎልበት አህጉሪቱ የምትሻውን ሁለንተናዊ እድገት ለማሳካት የሚኖረው አስተዋጽኦ ከፍተኛ መሆኑ ተመላክቷል። ሀገራት መካከል ትስስርን መፍጠር፣ ሪጅናል ኢንቴግሬሽንን መፍጠር እና አፍሪካ እንደ ኮንቲኔንት ተቀራራቢ የሆነ ስኪል ያለው ተቀራራቢ የሆነ እውቀት ያለው የሰው ኃይል ማፍራት እንዲችል ለማድረግ ነው።